ሶስቱ ላይ እንግዲህ የጥብስ ቅጠል ከላይ ጠብ አደርግበት አለውኝ። እዚህ ጋር እንግዲህ ሀገራችን በሶ ቢላ ነው። እንደምታዩት ይህንን ይመስላል። እንግዲህ ንቦች ናቸው እንደዚህ እንደምታዩት የጥብስ ቅጠል ወስዳለሁኝ እንደዚህ ከላይ ጣል አድርገዋለሁ። መጨረሻ ላይ እንግዲህ እንደምትመለከቱት እንደዚህ ቆንጆ ሆኖ ደርሷል። በጣም ነው የሚያምረው። በጣም ጤናማ ፈጣን የሆነ የምግብ አሰራር ነው። ለልጆቻችን ቢሆን ለራሳችን ቢሆን እንግዲህ ጊዜያችንን እና ጉልበታችንን ቆጠብ በሚያደርግ መልኩ እንደዚህ ማዘጋጀት እንችላለን። አመሰግናቸዋለሁ። መልካም ምሳ ፓስታ መኮረኒውን እንግዲህ ለማዘጋጀት እዚ ጋር በመጀመሪያ ደረጃ መኮረኒ አለኝ፣ ቲማቲም አለኝ፣ ነጭ ሽንኩርት፣ ቀይ ሽንኩርት፣ ብሮኮሊን ከትፌ ያዘጋጀሁት አጥቤ የከተፍኩት እዚ ችጋ አለ። በተጨማሪ ደግሞ ትች ጋ ራሴ የፈጨሁት ከፍሪዘር አውጥቼ የፈጨሁት ስጋ አለኝ፣ እዚ ችጋ ቀይ ስጋ አለኝ። ስለዚህ በእነዚህ ግብዓት እንዴት አድርጌ ቆንጆ፣ ቀላል፣ ፈጣን የሆነ ለልጆች ላዋቂ የሚሆን እንግዲህ የመኮሮኒ አሰራር ነው። ወደ ስራ እሄዳለሁ። ፈጠን ያለ አሰራር ስለሆነ የምሰራው እዚህ ጋ ነጭ ሽንኩርቱን፣ ቀይ ሽንኩርቱን እና ቲማቲሙን አንድ ላይ ነው የምፈጫው። ሁሉንም የምፈልገውን መጠን ልክ ተጠቅሜ ሁሉንም አንድ ላይ እፈጫዋለሁ ደቀቅ አድርጌ ሶስቱን ማለት ነው። ስለዚህ ቲማቲሙ፣ ነጭ ሽንኩርቱ፣ ቀይ ሽንኩርቱን አንድ ላይ ፈጭቼው እንደምታዩት በድስት ላይ አድርጌ እያቅሏላሁ እገኛለሁ። ዘይት አልጨመርኩኝም። ውሃው መጠጥ እስከሚያደርግ እዚሁ እያቅሏለው እየጠበስኩኝ ይገኛለሁ ትመለከቱት ብሮኮሊውን በመጥበሻ ላይ ብቻ አስቀምጫለሁኝ፣ ዘይት አልተጠቀምኩኝም። የከተፍኩትን ብሮኮሊውን እዚሁ መጥበሻ ላይ አድርጊያለሁኝ። ስለዚህ ከላይ እንደዚህ ዘይት አደርጋለሁኝ፣ የምፈልገውን መጠልቅ ከላይ ዘይት እጠቀማለሁኝ። ሳንፕል ቀነስ አድርገዋለሁ። ጨው ከላይ አደርግበታለሁ። እዚህ የተፈጨው ከላይ ምንፍንፍ አለቀ። ሌላ ነገር አልጠቀምም። ልጆች ስለሚመገቡት ትንሽ ጠበስ አደርገዋለሁ። እዚህ ጋር የጣድኩ ቲማቲምም እንዳያርፍብኝ አሁን እንደዚህ ጠፈፍ አደርገዋለው አለውኝ። እሱንም እየተመለከትኩኝ እንደዚህ መጠጥ ካደረገ በኋላ ወዲያው ዘይት ነው የምጨምረው። ዛይፍ በጣም በብዙ ሰው አላደረኩኝም። ከላይ መጨረሻ ላይ ቅቤ ስለምጨምርበት እንደዚህ ትንሽ ለመድረስ ያክል እንደዚህ ተጠቀማለሁ። እንደዚህ ቶማቶ ፔስት ካለን ይሄንን እጨምርበታለን። ምክንያቱም ትንሽ ቀላ እንዲያደርገው ያደርግልናል። ስለዚህ አንድ ክለት ማንኪያ ጨምራለሁኝ። አንድ ጨምር ያለው ወንድ ከለሩን ይቀይርልናል። ምክንያቱም ፍረሽ ቲማቲም ስለተጠቀምን ይህንን ቶማቶ ፔስቱን ስንጠቀም ከለሩን ቆንጆ ከለር እንዲኖረው ያደርግልናል። ስለዚህ ትንሽ እንደዚህ ጠበስ አደርገዋለሁ። ስለዚህ ውስጡ ነጭ ሽንኩርት አለው፣ ቀይ ሽንኩርት አለው፣ ቲማቲሞ አለ፣ ሁሉ ነገር አብረን ትንሽ ጠበስ አደርገዋለሁ አብሬ ጋር ብሮኮሊን እየደረሰ ነው ያለው። ልጆቹም በጣም ነው ደስ የሚላቸው። ልጆች እንደዚህ መኮረኒ ብቻውን ፓስታ ያለ ብቻ ከምንሰጣቸው እንደዚህ አታክል አጠገቡ ላይ ብና ብናስቀምጥላቸው ለነሱም ለጤናቸው እጅግ ጥሩ ነው። ስለዚህ እንደዚህ ትንሽ ጠበስ አደርግላቸዋለሁ። እየደረሰ ነው ያለው። የፈጨው ትን ስጋ ጨምራለሁ ወይ እንግዲህ እንደምታዩ አረስ ይውላል ይህንንም አብሬ አንድ ላይ ትንሽ እንዲጠበስ አደርገዋለሁኝ። እስካሁን ምንም ዛይት እንግዲህ ብዙ አልተጠቀምኩኝም ያንን የጨመርኩትን ያክል ነው። ስለዚህ እዚህ ላይ አሁን ቂቤ አደርግበት እና አንድ ላይ ጠበስ ይላል ማለት ነው። እዚህ ጋ እንደምታዩት ቆንጆ የሀገር ቤት የሚመስል ቆንጆ ቂቤ አለ። እንደምታዩት እንደዚህ ከስከስ ያለ ቆንጆ ቂቤ ነው። እንደዚህ አንድ ማንኪያ ጨምርበታለሁ። ወይ ለእናንተ ለማሳየት ነው ምን ያህል እንዴት እንደሚያምር እንደምታዩት ነው። ቆንጆ ለጋ ቂቤ ነው እንግዲህ። እንደዚህ ቂቤያችን ከጨመርኩኝ በኋላ እንደምታዩት ስጋውንም እንደዚህ ፍትፍት ፈታ ፈታ ያደርግልናል፣ እንዳያያዝ ያደርጋል። እኔ ራሴ ቤቴ ስለፈጫወት ያያችሁት አያያዝብንም ወዲያው እንደዚህ መፍታታት ይጀምራል። ስለዚህችን ትንሽ ጠበስ እንዲህ ደግሞ አድርገዋለሁኝ አንድ ላይ። ሽታው እንግዲህ እንዴት ደስ እንደሚል የነጭ ሽንኩርቱ የቂቤው ሽታ ቆንጆ ደስ የሚል ሽታ ነው ያለው። ስለዚህ ብሮኮሊኖ ደርሷል አሁን እንደምታዩት ቆንጆ ሆኖ ተጠብሷል። ዋለሁ ወይ ትንሽ እንደዚህ ገልበጥ ገልበጥ አደርገዋለሁ። ቆንጆ ሆኖ ተጠብሷል። በጣም ነው የሚወደው እንደዚህ ሁልጊዜ እንደዚህ አደርግላቸዋለሁ። ያደርግላቸዋለው ለመኮረኒው ስች ጋር እንግዲህ እንደምታዩት እያፈላውኝ ነው። ጨው ጨምርበታለሁ እንደዚህ ውሃው ላይ ትኩስ ዋው ፈላል ሲል አካባቢ እንደዚህ ከላይ ጨው ጨምርበታለሁ። ስለዚህ ወዲያው መኮረኒውን እጨምራለሁ። እንደዚህ መፍለቅለቅ ሲጨምር አንስቼ መኮረኒን እጨምራለሁ። ስለዚህ ወዲያው እንግዲህ እንደዚህ ከፈት ከፈት እናደርገዋለን እንዳያያዝብን እንደዚህ ማዋሃድ ነው። ስለዚህ ትንሽ ገንፈል እስከሚል እንጠብቀዋለን። ያችሁት በደንብ ጠበስ እያለ ነው ያለው። እስካሁን ውሃ አልጨመርኩኝም። እንደዚህ እንደ ጥብስ ጠበስ እናደርገዋለን። እዚች ጋር የምትመለከቷቸው ቅመማ ቅመሞች ናቸው። ቤታችን ያለንን ቅመም መጠቀም እንችላለን። የለመድነውን ሲዝኒንግ አለኝ እዚች ጋር ቆንዶ በርበሬ ያለኝ፣ ከሙን አለኝ፣ ሲናምን አለኝ። ስለዚህ እነዚህን እጨምራለሁ። የምንፈልገውን ከነዚህ አንዱን ሁለቱን መጠቀም እንችላለን። እኔ ግን ሁሉንም እጠቀማለሁ፣ እዚህ ጋር የምትመለከቷቸውን አያችሁ? አሁን እንዴት ራሱ ቅባቱን እየተፋ እንዳለ አያችሁ። እስካሁን ውሃ አልተጠቀምኩኝ እየጠበስኩት ነው ያለው። ነገር ግን የራሱ የቅባቱን ስጋው ራሱ ቅባታማም ስለሆነ ብዙ ቅባት ማብዛት የለብንም። ራሱ እንደዚህ ጠበስ እናደርገው ራሱ ቅባቱን ይተፋል ማለት ነው። ስለዚህ ቅመማችንን ቅመማ ቅመሞቻችንን እንጨምራለን። ቅመሞቼን ሁሉንም ውሃ ሳንጨምር በፊት ማለት ነው። እንደዚህ እየጠበስ ነው እያለን የምንፈልጋቸውን ቅመሞች መጠቀም ስለዚህ ዚህ ጠበስ እናደርገዋለን። እንደገና ትንሽ አብሮ ከቅመሙ እስከሚዋሃድልን ድረስ አብረን እንደዚህ እንዳይዝብን እየ እንደዚህ እያገላበጥን እያማሰልን ጠበስ ማድረግ ትንሽ ብቻ ከቅመሙ ጋር ሲዋሃድ ትንሽ እንጠብቃለን፣ ትንሽ ጠበስ ሲበል። ስለዚህ እንደዚህ ተዋሃደልን በኋላ ወዲያው ሞቅ ያለ ውሃ እንጨምራለን። ስለዚህ እንደዚህ በደንብ አድርገን ዘመን ይሄ ደግሞ እንትን እስከሚልልን ድረስ ትንሽ እስኪዋሀድ እንጠብቀዋለን። አብሮ ጨው ጨምራለሁ። ይህን ሳቴ ቀነስ አደርገዋለሁ። ጨው ጨምራለሁ የምፈልገውን መጠልቅ። ምክንያቱም መኮረኒው ላይ ስለጨመርኩኝ እዚ ላይ እንዳይበዛብኝ እጠንቅቃለሁ። ስለዚህ ትንሽ ገልበት እስከሚል ድረስ ገና መተው እንደዚህ መኮረኒው ከበሰለ ካጠለል ነው ካጠፈፍ ነው በኋላ ምን እናደርጋለን? እንዳይያያዝብን እዚሁ ወንፊቱ ላይ ካደረግን በኋላ እንደዚህ ከላይ ዘይት ማድረግ ነው። ትንሽዬ ዘይት አድርገን እንደገና እንደዚህ መከፋፈል፣ ከዛ ምንም አያያዝብንም። የቆንጆ ሆኖ እንግዲህ በስሏል። እንደምታዩት በቃ እንዲከፈትፈት አድርገን ማስቀመጥ ነው። የመከሮኒ ሶስቱም እንግዲህ እንደምታዩት ቆንጆ ሆኖ ደርሷል። ይህንንም እሳቱን አጠፋዋለ ወይ